ሰላም ሰላም፣ እንዴት ናችሁ? እንደምን አመሻችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ስለ እስክንድር ነው፣ ይህ መረጃ። እስክንድር ማለት የአማራ ጠላት ነው። መቼ ጀምሮ? ከፊትም ጀምሮ፣ በኢህአዴግ ጀምሮ እስክንድር የአማራ ጠላት ነው። አሁን እነ አምባቸውን ያስገደላቸው እኮ እስክንድር ነው። እነ አሳምነውን ያስገደለው እኮ እስክንድር ነው። እስኪ አስቡት፣ አስቡት። እነ ያ ችግር ሰኔ አስራ አምስቱ ሲፈጠር እስክንድር የት ነበር? ባህር ዳር የሪፖርት ነበር የሪፖርት ሆኖ አሳምነውን ሊያገኝ ነው እንደዚህ ምናምን ሊነጋገር ነው ከና ሳምነው ጋር ምናምን ሊመክሩ ስለምንድነው የሚመክሩት እስክንድር እኮ አንድ ተራ አክቲቪስት ነበር ያኔ የፖለቲካ ውስጥ የለበትም ለምን ባህር ዳር ሄደ ለምን እሱ ሂዶ ያ ችግር ተፈጠረ ይህ አጀንዳ አስቀየረ እስክንድር እዛ መሄዱ የሚድ በሚዲያ ስለሚታወቅ ባህር ዳር መሄዱ አጀንዳ አስቀየረና ያ ችግር እንዲፈጠር አደረገ ከዛስ ኦኬ፣ የትኛውም ኮ እስኪ እነ ክርስቲያን ታደለ፣ ክርስቲያን ታደለ አንድ ፖለቲከኛ ነው፣ የአብን አባል ነው አይደል? ግን ታስሯል። ለምን ወደ ባህር ዳር እስክንድር አሳምነውን ሊያገኝ ባህር ዳር ገባ የተባለው እስክንድር ነው። ነገር ግን አሳምነው ጋር ግንኙነት ስብሰባም የሌላቸው እነ ክርስቲያን ታደለ እነ ሁሉም አሁን ቢክዱንም እነ ማስረ እነ በለጠ ሞላ ሲታሰሩ እስክንድር አልታሰርም። ወዲያው ተመልሶ ወደ አዲስ አበባ መጣ። በዛው መንግስትን እየተቸ ነው የቀጠሉ። ለምን ያልተያዘበት፣ ያልታሰረበት ምክንያት ምንድን ነው? እስኪ እስክንድር ማለት እኮ ባልደራስ ሲመሰረት፣ ባልደራስ ሲመሰረት እንዴት ነው ይሆን፣ አንድ አስር ሃያ ሰው እንትን አለ፣ ና መሪ ምረጡ። እስክንድር አለ፣ አንድ ድምጽ እስክንድር ተባለ። ኦኬ እሺ፣ እስክንድር መሪ ተባለ። ይት በየትኛው ጉባኤ በየትኛው ስብሰባ በየትኛው ድርድር ነው የተመረጡ የባልደራስ አመራር ይሁን? እሺ፣ የባልደራስ አመራር ሆነ። እኛ ኮ አብንጋ ለምን መርጅ አታደርጉም ስንለው ከምርጫ በኋላ ያለ ቀጣፊ ነው። ከምርጫ በኋላ ምንድን ነው መርጅ ማድረግ ኮታውን ከተከፋፈለ በኋላ። እስክንድርና እንግዲህ ማን እንደሚመርጡ ይታወቃል። ትግራይ አይመርጦም፣ ኦሮሞ አይመርጠውም፣ ደቡብ አይመርጦም። የሚመርጡ አማራውና አማራ ብቻ፣ አብንን ይመርጣል። እስክንድርን ባልደራስን ይመርጣል። ስለዚህ መቀራመት ማለት ነው፣ መቀራመት እንጂ አንድ ቢሆን እኮ ቢያንስ የተወሰነ ቦታ ይጨምር ነበር። ፓርላማ ላይም ክልል ምክር ቤት ላይ ክልል ምክር ቤት ላይም ክልሉ ምክር ቤት ላይም ፓርላማ ላይም ሁሉ ላይም ቢያንስ የሰው ኃይል ይጨመር ነበር። አሁን እነ ደሳሌ ጫኔ ብቻ ወይም ክርስቲያን ታደለ ብቻ አይገኙም ነበር። ክርስቲያን ታደለ አሰረው፣ ማን ቀረ? ደሳሌ ጫኔ ቀር። ስለዚህ ይህን ስራ የሰራ ነው ቆጣ ኮታ የአማራን ኮታ የአብንን ኮታ ለመቀራመጥ ፓርቲ ያደራጅ እኮ ነው እስክንድር። ኦኬ ፓርቲ አዘጋ። የአብንን አባላት ከቢሮቸው ድረስ እየሄደ ከአባላት የሚሰበስቡትን ብር እኮ እያስቀማ በፖሊስ ያዘረፈ ነው እስክንድር። እስኪ አዲስ አበባ ያላችሁ ካላችሁ አዲስ አበባ ወደ ሂዳችሁ ወደ ሀና ማርያም አካባቢ ሂዳችሁ ያዘረፋቸውን በፖሊስ አሳስሮ አስደብድቦ የተሰበሰበውን ብር ያዘረፋቸው ልጆች እኮ አሉ። እስክንድር ማለት ይህ ነው።